የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ ታሪፍን ወይም በውጭ እቃዎች ላይ የሚጣል ቀረጥ በሚመለከት የፌዴራል ጠቅላይ ፍርድ ቤት ሊሰጥ ባለው ታሪካዊ ውሳኔ ዙሪያ አስተያየታቸውን ሰጥተዋል። ፕሬዚዳንቱ የውጭ ንግድ ቀረጥ የአገሪቱን ብሔራዊ ደህንነትና የኢኮኖሚ ጥንካሬ ለማስጠበቅ ወሳኝ መሳሪያ ነው ሲሉም ገልጸዋል። በሚቀጥለው ሳምንት የታሪፍ ጉዳይ ውሳኔ በአሜሪካ ታሪክ ውስጥ እጅግ በጣም አስፈላጊ ከሆኑት አንዱ ነው ተብሎለታል። ፕሬዚዳንት ዶናልድ ትራምፕ ታሪፍን የመጠቀም ስልጣን ካልተሰጣቸው በዓለም ዙሪያ ካሉ ሌሎች ሀገሮች በተለይም ከትላልቆቹ ጋር ሲነጻጸር ትልቅ ጉዳት ላይ እንወድቃለን ሲሉ ምን የተደመጡት። ጠቅላይ ፍርድ ቤቱ እየተመለከተ ያለው ጉዳይ የፕሬዝዳንቱን የስልጣን ወሰን የሚፈታተን ነው እየተባለ ሲሆን የታሪፍ ተቃዋሚዎች ፕሬዝዳንቱ በዓለም አቀፍ የአደጋ ጊዜ የኢኮኖሚ ስልጣን ህግ መሰረት ይህን ያህል ሰፊ የሆነ ታሪፍ የመጣል ህጋዊ ስልጣን የላቸውም በማለት ክስ መመስረታቸው ተሰምቷል።